በስማ ወልድ መንፈስ ቅዱስ አሐዱ አምላክ። ትንቢተ ሚክያስ ምዕራፍ አንድ በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊ ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ ሕዝብ ሁሉ ስሙ፣ ምድርም መለዋት አድምን በውስጧም የምትኖሩ ሁሉ ጌታ እግዚአብሔርም እርሱም በቅዱሱ መቅደሱ ያለ እግዚአብሔር ይመስክርባችሁ። እነሆ እግዚአብሔር ከስፍራው ይመጣል፣ ወርዱን በምድር ከፍታዎች ላይ ይቀመጣል። ተራሮችን በታችሁ ይንቀጠቀጣሉ፣ ከረብቶቹን በእሳቱ ፊት እንዳለሰ ከተራራዎችን በተከታታይ እንደሚፈስ ውሃ ይቀልጣሉ። ይህ ሁሉ የሚሆነው ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የያዕቆብ በደል ምንድን ነው? ሰማሪያ አይደለችምን? የይሁዳስ ቤት ኃጢአት ምንድን ነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በምድረ በዳ እንዳለ ያዝመራ ጠባቂ ጎጆ ወይን እንደሚተክልባትም ስፍራ አደርጋታለሁ፣ ድንጋዮቿንም አፈርሳለሁ፣ መሰረቶቿንም ይገልጣለሁ። የተቀረጹትም ምስሎች ይደቃሉ፣ በዝሙት ያገኘችውን ዋጋ ሁሉ በሳት አቃጥላለሁ፣ ጣዖቷንም ሁሉ አጠፋለሁ። በዝሙት ዋጋ ሰበሰበቻቸው ወደ ዝሙትም ዋጋ ይመለሳሉና፣ ስለዚህ ነገር ዋይ ብላ ታለቅሳለች። ባዶ እግሯን እና ራቁቷን ሆና ትሄዳለች፣ እንደ ባብ ታለቅሳለች፣ እንደ ሰጎድ ልጆችም ዋይ ትላለች። ቁስሏ ጸንቷልና እስከ ይሁዳም ደርሷልና ወደ ሕዝቤም በር ወደ ኢየሩሳሌም ቀርቧልና የይት ሰዎች አትታበዩም። በአቂም የምትኖሩ ሰዎችም የወርደታችሁን ቤት አትሥሩ። ለወርደታችሁም በራሳችሁ ላይ አመድ ነስነሱ። በከተሞችች በከተሞችሽ በመካከል የምትኖሪ ሆይ እለፊ። በሰናወር የምትኖሩ አትወጣም። ጎረቤቶቿም ከእርሷ ጋር ያለቅሳሉ። በመግረፍና በፃይርም ይወስዷችኋል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዷልና በስቃይ የምትቀመጠው በጎነትን ትጠባበቃለችን። በለኪሶ የምትቀመጭ ሆይ የሰረገላዎቹና የፈረሶቹ ድምፅ በአንቺ ላይ ነው። እርሷ ለጽዮን ሴት ልጅ ኃጢአት መጀመሪያ ነበረች፣ የእስራኤል በደል በአንቺ ዘንድ ተገኝቷልና። ወደ የት ክፍል መልእክተኞችሽን ስለ ላክሽ ከንቱ ሆኑ፣ የእስራኤልም ነገሥታት ቤቶች ባዶ ሆኑ። የለኪሶ ሰዎችን ወደ ወራሾች ይወስዷቸዋል፣ እስከ አዶላም ድረስም ይወርሷቸዋል። የእስራኤልንም ሴት ልጅ ክብር ያመጣሉ። ስለ ቅምጥልነት ልጆችሽ ራስሽን ንጭ፣ ጠጉርሽንም ተላጭ፣ ቡሃነትሽንም እንደ ንስር አስፊ፣ ልጆችሽን ከአንቺ ማርከዋቸዋልና። ትንቢተ ሚክያስ ምዕራፍ ሁለት። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። በአንድ ቀንም ይፈጽሙታል፣ እጃቸውንም ወደ እግዚአብሔር አያነሱም። እርሻን ይመኛሉ፣ ቤትን ይነጥቃሉ ለሃደጉን ይቀማሉ፣ ሰውን ከቤቱ ጋር ይዘርፋሉ፣ ሰውንም ከርስቱ ጋር ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፤ እነሆ በዚህ ወገን ላይ ክፉ ነገርን አስባለሁ። አንገታቸውን አያነሱም፣ ቀና መንገድም አይሄዱም። ክፉ ቀን በድንገት ትደርስባችኋለች እና በዚያ ቀን በምሳሌ ይመስሉባችኋል፣ በጽኑ ልቅሶም ታለቅሳላችሁ። እንዲህም ትላላችሁ፤ ፈጽመን ጠፍተናል። የሕዝቤን ምድር በገመድ ይሰፍራሉ የሚከለክልም አይኖርም፤ እርሻዎቻችሁም ይከፋፈላሉ። ስለዚህ በእግዚአብሔር ጉባኤ መካከል በአንቺ ድርሻ ላይ ገመድ የሚጥል አታገኝም። ስለዚህ ምክንያት አታልቅሱ፣ እንባንም አታፍሱ፣ መከራችሁ አይቀርምና። የያዕቆብ ቤት የተባልህ ሆይ በእውኑ የእግዚአብሔርን መንፈስ ታስቆጣለህን? ወይስ ስራው እንደዚች ናትን? ነገሩስ በእርሱ ዘንድ መልካም አይደለምን? ቀናዎችም ይሄዱበታል። ወገኖች ግን ከጥቂት ጊዜ ጀምሮ ሰላምን ተቃውሟት፣ ጋሻ ጦሩንም ገፈፉት፣ ተቃወሟት ጋሻ ጦሩንም ገፈፉ። ተስፋውንም አስተውት በሰልፍም ቀን ያጠፉታል። በዚህ ምክንያት የሕዝቤን አለቆች ከተሸለሙ ቤቶቻቸው ያወጧቸዋል ያሳድዷቸዋልም ስራቸው ክፉ ነውና። ከፍጥረት ከፍጥረት ዓለም ጀምሮ ወዳሉት ተራሮች ቅረቡ። በዚህ እረፍት የላችሁምና ተነስታችሁ ሂዱ። በርኩሰትም ምክንያት ፈጽማችሁ ተጠፋላችሁ። የሚያሳድዳችሁ ሳይኖር ሸሻችሁ። ጋኔን ሐሰትን አቆመባችሁ። የወይን ጠጅና የሚያሰክር መጠጥ አፈሰሰባችሁ። ለዚህም ህዝብ ጠብታ ይሆናል። ያዕቆብ ከሚጠብቁት ጋር ይሰበሰባል። የእስራኤልንም ቅሬታ ጠብቀዋለሁ፣ መመለሳቸውንም በአንድነት አደርጋለሁ። እንደ በጎች በጉረኖ እንደ መንጋም በበረት መካከል በአንድነት አኖራቸዋለሁ። ከክፉዎች ሰዎችም ይድናሉ። ቀድሞ ጥላቶቻቸው ስለወጓቸው እነርሱ በፊታቸው እየተዋጉ ከበሮቻቸው አለፉ፣ በእርሱም በኩል ወጡ። ንጉሳቸውን በፊታቸው ሄደ፣ እግዚአብሔርም ይመራቸዋል። ትንቢተ ሚክያስ ምዕራፍ ሶስት እንዲህም አለ። የያዕቆብ አለቆችና የእስራኤል ቤት ቅሬቶች ሆይ ይህን ቃል ስሙ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ፈልጋችኋል። ቁርበታቸውን ከስጋቸው ገፋችኋል፣ ስጋቸውንም ከአጥንታቸው ለያይታችኋል። የሕዝቤን ስጋ በልተዋል፣ ቁርበታቸውንም ገፈዋል፣ አጥንታቸውንም ሰብረዋል። ለአፍላል እንደሚሆን ስጋ ለድስትም እንደሚሆን ሙዳ አቆራርጠዋል። የዚያን ጊዜ ወደ እግዚአብሔር ይጮኋሉም እርሱም አይሰማቸውም። ሥራቸውን ክፉ አድርገዋልና በዚያን ጊዜ ፊቱን ከእነርሱ ይመልሳል። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ይነክሳሉ፣ ያላዘዝኳቸውንም ሰላም ይሰብካሉ፣ በአፋቸውም አንዳች በማይሰጡ ላይ ጦርነትን ያስነሱባቸዋል። ስለዚህ ራእያችሁ ሌሊት ይሆንባችኋል፣ ጥንጓላችሁም ጨለማ ይሆንባችኋል። ፀሐይም በነቢያት ላይ ተጠልቃለች ቀኑም ይጨልምባቸዋል። የሐሰት ሕልምንም አለም አለምን የሚሉ ሰዎች በዚያ ወራት ያፍራሉ። ጠንቋዮችንም ይስቁባቸዋል፣ ሁሉም ያሟቸዋል። እንግዲህም ወዲህ የሚሰማቸው አይኑርም። እኔ ግን ለያዕቆብ በደሉ ለእስራኤልም ኃጢአቱን እነግር ዘንድ በእግዚአብሔር መንፈስ ኃይልን ፍርድንና ብርታትን ተሞልቻለሁ። ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣምሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ቅሬቶች ሆይ ይህን ስሙ። ጽዮንን በደም ኢየሩሳሌምንም በኃጢአት ይሰራሉ። አለቆቿ በጉቦ ይፈርዳሉ፣ ካህናቶቿን በዋጋ ያስተምራሉ፣ ነቢያቶቿን በወርቅ ያሟርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ስለዚህ በእናንተ ምክንያት ጽዮንን ድርሻ ትታረሳለች ኢየሩሳሌምም እንደ አዝመራ ጠባቂ ጎጆ ትሆናለች። የቤቱም ተራራ እንደ ዱር ኮረብታ ይሆናል። ትንቢተ ሚክያስ ምዕራፍ አራት በመጨረሻውም ዘመን የእግዚአብሔር ተራራ በተራሮች ራስ ላይ ጸንቶ ይታያል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጎርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና፣ ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ እግዚአብሔር ተራራ ወደ ያይቆብም አምላክ ቤት እንውጣ መንገዱንም ያሳዩናል። በፍለጋውም እንሄዳለን ይላሉ። በብዙዎችም አይዛብ መካከል ይፈርዳል፣ በሩቅም ያሉ ብርቶዎች አይዛብን ይገሰጻል። ሰይፋቸውንም ማረሻ፣ ጦራቸውንም ማጭር ለማድረግ ይቀጠቅጣሉ። ህዝብን በህዝብ ላይ ጦርን አያነሳም፣ ከእንግዲህም ወዲህ ጦርነትን አይማሩም። ሁሉን የሚችል የእግዚአብሔር አፍ እንዲህ ተናግሯል እና ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል የሚያስፈራውም የለም። ህዝብም ሁሉ እያንዳንዱ በመንገዱ ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። እግዚአብሔር እንዲህ ይላል፣ በዚያ ቀን የተበተነችይቱን እሰበስባለሁ የተጣለችውንና እኔ ያረኳትን እቀበላታለሁ። የተበተነችይቱንም ለቅሬታ የተጣለችውንም ለብርቱ ህዝብ አደርጋታለሁ። ከዚያም ወዲያ እስከ ዘላለም ድረስ እግዚአብሔር በጽዮን ተራራ በእነርሱ ላይ ይነግሳል። አንቺ እንደ ትቢያ የሆንሽ የረኞች ግንብ የጽዮን ሴት ልጅ ሆይ ግዛቱ ወደ አንቺ ትመጣለች። የቀደመችው መንግሥት ከባቢሎን ወደ ኢየሩሳሌም ሴት ልጅ ትገባለች። አሁን ስለምን ክፉን መከርሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነውን? ወይስ መካሪ ስለጠፋብሽ ነውን? የጽዮን ሴት ልጅ ሆይ እንደምትወልድ ሴት አመጪ ታገሽም። አሁን ከከተማ ትወጫለሽና በሜዳም ትቀመጫለሽ ወደ ባቢሎንም ትደርሻለሽ። በዚያም ያድንሻል፤ በዚያም አምላክሽ እግዚአብሔር ከጠላቶችሽ እጅ ቤይሻል። እነሆ አሁን ደስ ይለናል ዐይኖቻችንም በጽዮን ላይ ያያሉ የሚሉ ብዙ አሕዛብ ባንቺ ላይ ይሰበሰባሉ። እነርሱ ግን የእግዚአብሔርን ሐሳብ አያውቁ ምክሩንም አያስተውሉም፤ እንደ ነዶ ወደ አውድማ አከማችቷቸዋልና። የጽዮን ሴት ልጅ ሆይ ቀንዶችሽን፣ ብረት ጋሻዎችሽን እናናሳ ጋሻዎችሽንም ናስ አደርጋለሁና ተነሺ አሂጃቸው። ብዙ አሕዛብንም ታደቂያለሽ ትርፋቸውንም ለእግዚአብሔር ኃይላቸውንም ለምድር ሁሉ ጌታ ትቀድሻለሽ። ትንቢተ ሚክያስ ምዕራፍ አምስት እነሆ ዛሬ የጽዮንን ሴት ልጅ ከበው ያጥሯታል የእስራኤልንም ወገኖች ጉንጫቸውን በበትር ይመታሉ። አንቺም የኤፍራታ ምድር ቤተልሔም ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ነገር ግን አወጣቱ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ከአንቺ ይወጣልሻል። ስለዚህ ወላጅቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። እርሷም ተወልዳለች። የቀሩትም ወንድሞቻቸው ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል። በእግዚአብሔር ኃይል መንጋውን ይጠብቃል። እነርሱም በአምላካቸው በእግዚአብሔር ስም ግርማ ይኖራሉ። እነርሱ አሁን እስከ ምዛርቻ ድረስ ታላቅ ይሆናሉና። ይህችም ሰላም ትሆናለች። አሶራዊው ወደ ሀገራችሁ በገባ ጊዜ ምድራችሁንም በረገጠ ጊዜ ሰባት እረኞችና ስምንት አለቆች ይነሱበታል። የአሶርንም ሀገር በሰይፍ የናምሩድንም ሀገር በመግቢያው ውስጥ ይጠብቃሉ። አሶራዊውም ወደ ሀገራችሁ በገባ ጊዜ ዳርቾቻችሁንም በረገጠ ጊዜ ከአሶራዊው ያድናችኋል። የያዕቆብም ቅሬታ በአሕዛብ ዘንድ በብዙ ሕዝብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል በሳር ላይም እንደ ተሰማሩ በጎች አንዳንዱም አንዱም እንደማይሰበሰብ በሰውም ልጆች ዘንድ እንደማይጸና ይሆናል። በዱር ውስጥ በእንስሳት መካከል እንዳለ አንበሳ በበጎች መንጋን መካከል አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጥቅ እንዳንበሳ አንበሳ ደቦር እንዲሁ የያይቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅህ በጠላቶች ላይ ከፍ ከፍ ትላለች፣ ጠላቶችም ሁሉ ይጠፋሉ። በዚያም ቀን እንዲህ ይሆናል፣ ፈረሶችን ከመካከል አጠፋለሁ ሰረገሎችህንም እሰብራለሁ፤ ይላል እግዚአብሔር። የምድርህንም ከተሞች አጠፋለሁ፣ ምሽጎችህንም ሁሉ አፈርሳለሁ። መተቶችህንም ከእጅህ አጠፋለሁ፣ የሚከራከርልህም የለም። የተቀረጹትንም ምስሎችህንና ሐውልቶችህን ከመካከልህ አጠፋለሁ፣ ለእጅህም ሥራ ከእንግዲህ ወዲህ አትሰግድም። የማምለኪያ ዐፀዶችህንም ከመካከልህ ነቅላለሁ፣ ከተሞችህንም አፈርሳለሁ። በአሕዛብም ላይ በቁጣና በመዓት እበቀላለሁ፤ ቃሌን አልሰሙኝምና። ትንቢተ ሚክያስ ምዕራፍ ስድስት አሁን እግዚአብሔር የሚለውን ቃል ስሙ። ተነሣ በእግዚአብሔር በተራሮችም ፊት ተፋረድ፣ ኮረብቶችህም ቃልህን ይስሙ። ተራሮች ሆይ ጥልቆች፣ የምድር መሰረቶችም ሆይ እግዚአብሔር ከሕዝቡ ጋር እንዲህ እያለ ይጓቀሳልና እስራኤልንም ይዘልፋልና የእግዚአብሔርን ወቀሳ ስሙ። ሕዝቤ ሆይ ምን አደረግኩህ? በምንስ አሳዘንኩህ? በምንስ አስቸገርኩህ ንገረኝ። ከግብጽ ምድር አውጥቻለሁ ከባርነትም ቤት ተቤጅቻለሁ በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢወርም ልጅ በላም የመለሰለትን የእግዚአብሔርን ጽርግታ የእግዚአብሔር ጽርቅ ይታወቅ ዘንድ ከሰኪኖን ጀምሮ እስከ ጌልጌል አሁን አስብ እግዚአብሔርን በምን አገኘዋለሁ ልውል አምላኬንስ በምን እቀበለዋለሁ ምናልባት በሚቃጠል መሥዋዕትና በአንድ ዓመት ጥጃ መሥዋዕት አገኘው ይሆን ምናልባት እግዚአብሔር ሺህ አውራ በጎችን ወይስ አስር ሺህ የሰቡ ጊደሮችን ይቀበል ይሆን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት ትሰጣለሆን? ሰው ሆይ መልካሙን ነግሮሃል። ጽድቅን ከማድረግ ምጽዋትንም ከመውደድ አምላክህንም እግዚአብሔርን ለመከተል ዝግጁ ከመሆን በቀር እግዚአብሔር ካአንተ የሚሻው ምንድን ነው? የእግዚአብሔር ድምፅ በከተማይቱ ይጠራል፣ ስሙን የሚፈሩትንም ያድናቸዋል። ወገኔ ስማ፣ ከተማን የሚያዘጋጅ ማን ነው እሳትንና የአመፃን መዝገብ ከአመፃ ትቢት ጋር የሚሰበስቡ የአመፀኞች ቤት ያሉ አይደለምን? አመፀኛ በአባይ ሚዛንና በከረጢት ባለ በተንኮል መመዘኛ ንጹሕ ይሆናልን? ሀብታቸውን በግፍ ሰብስበዋል። በእርሷም ውስጥ የሚኖሩ በሐሰት ተናግረዋል። ምላሳቸውም በአፋቸው ውስጥ ተንኮለኛ ነው። ስለዚህን የምመታሽ ዘንድ ጀምራለሁ። ስለ ኃጢአትሽም አጠፋሻለሁ ትበያለሽ ነገር ግን አትጠግቢም። ይጨልምብሻል። ትሞቻለሽ አትድኝምም። ከጦር የዳኑትም ሁሉ በረሃብ ይወድቃሉ። ትዘሪያለሽ ነገር ግን አታጭጅም። ወይራውን ራውን ትተክያለሽ ነገር ግን ዘይቱን አትቀቢም፣ ወይኑንም ትተክያለሽ ነገር ግን የወይን ጠጁን አትጠጭም። የሕዝብም ስርዓታቸው ፈጽሞ ይጠፋል። አንቺን ወደ ጥፋት ያገባሽ ዘንድ የዘንበሬን ስርዓትና የአካብን ቤት ስራ ሁሉ ጠበቅሽ። በመንገዳቸውም ሄርሽ በውስጥ ሽም የሚኖሩትን ውርደትና የአሕዛብ ስድብ ያገኛቸዋል። ትንቢተ ሚክያስ ምዕራፍ ሰባት ከመከር በኋላ ቃርሚያን እንደሚሰበስብ ሆኛለሁና ወዮልኝ፣ ወይን ከተለቀመን በኋላ የሚበላ የመጀመሪያ ፍሬ የሌለውን ቃርሚያ እንደሚቃርም ሆኛለሁና፣ የሚበላ የመጀመሪያ ፍሬ የሌለውን ቃርሚያ እንደሚቃርም ሆኛለሁና ለሰውነት ወዮላት። ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን ያስጨንቃል። እጆቻቸውን ለክፋት ያነሳሉ፣ አለቃው ጉቦን ይጠይቃል፣ ፈራጁም ሰውነቱ የምትፈልገውን ያገኝ ዘንድ ያታልላል። በጨለማ ቀን በቃ ላይ እንደሚወጣና እንደሚበላትል በረከታቸውን አጠፋት አለው። ወዮልሽ! የበቀልሽ ጊዜ ደርሷል። ዛሬም ልቅሶ ይደርስባቸዋል። በወዳጆች አትታመኑ፣ በአለቆችም ተስፋ አታደርጉ። እንቢት ትላት ዘንድ በብብትህ ከምትተኛው ሚስት ተጠበቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናቷ ላይ፣ ምራቲቱን በአማቷ ላይ ትነሳለችና፣ የሰው ጠላቶቹ የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የሚያድነኝ አምላኬንም ተስፋ አድርጋለሁ። አምላኬም ይሰማኛል። በወድቅ እነሳለሁና፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና የጠላት የመዘባበቻ አልሆንም። በእርሱ ላይ ኃጢአትን ሰርቻለሁና ክርክሬን እስኪያደርግልኝ ድረስ ፍርዴንም እስኪያጸድቅልኝ ድረስ የእግዚአብሔርን ቁጣት ታገሳለሁ። ወደ ብርሃን ያወጣኛል፣ ጽድቁንም አያለሁ። ጠላቴም ታያለች፣ እኔንም አምላከ እግዚአብሔር ወዴት ነው እያለች አፍረትን ትለብሳለች። ዓይኖቼ ይመለከቷታል፤ አሁን እንደ መንገድ ጭቃ ትረገጣለች። ቅጥርሽ የሚሰራበት ያ ቀን የጥፋትሽ ቀን ይሆናል። በዚያም ቀን ስርዓትሽ ይጠፋል፣ ከተሞችሽም ይዘጋሉ። አሶራውያንም የተመሸጉ ከተሞችሽን ከጢሮስ እስከ ሶሪያ ወንዝ ከባሕርም እስከ ባሕር ከተራራም እስከ ተራራ ድረስ ይካፈሏቸዋል። ምድሪቱ ግን ከክፉ ስራቸው ፍሬ የተነሳ ከሚኖሩባት ጋራ ትጠፋለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡ ሰዎችህን የርስትህን በጎች በበትር ጠብቅ። እንደ ቀደመው ዘመንም በባሳንና በገላድ ይሰማሩ። ከግብፅ ምድር እንደወጣችሁበት ዘመን ታምራትን ታያላችሁ። አሕዛብ አይተው በኃይላቸው ሁሉ ያፍራሉ፣ እጃቸውንም ባፋቸው ላይ ያኖራሉ፣ ጆሯቸውም ትደነቁራለች። እንደ እባብ መሬትን ይለሳሉ፣ እንደ ምድር ተንቀሳቃሽም በተዘጋ ግንባቸው ይናወጣሉ። ከአምላካችን ከእግዚአብሔር የተነሳ ይደነግጣሉ። ከእርሱም የተነሳ ይፈራሉ። ኃጢአትን ይቅር የሚል የርስቱንም ቅሬታ በደል የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውንም ለምስክርነት አይጠብቅም ተመልሶ ይምረናል። ኃጢአቶቻችንንም በባህር ውስጥ ያሰጥማቸዋል በደሎቻችንንም በባህሩ ጥልቅ ይጥላቸዋል። ከቀድሞ ዘመን ጀምረህ ለአባቶቻችን እንደማልክላቸው እውነትን ለያዕቆብ ምሕረትንም ለአብርሃም ታደርጋለህ። ትንቢተ ኢዩኤል ይቀጥላል። ረዴተ እግዚአብሔር አይለየን።